የእስራኤልና የፍልስጤም ጉዳይ የሺ ዘመናት ውጥረት እንጂ ባለፉት መቶ አመታት ከአንደኛው የዓለም ጦርነት ወዲህ የጀመረ አይደለም የሚሉትን የታሪክ አዋቂዎች እንኳን ግምት ውስጥ ማስገባት ዓለም ቢሳናት ያለፉትን ሁለት አመታት ከጥቂት ቀናት በፖለቲካ አውድ ውስጥ ማስገባት የሁለቱ ወገኖችን የተጋረረ የእርስ በርስ ግንኙነትን ለመረዳት ፍንጭ ሰጪ አድርገዋል። ያም ሆኖ ግን በትልቅ ተስፋ ውስጥ ስጋት የተጋረጠበት የፕሬዝዳንት ዶናልድ ትራምፕ ባለ ሀያ ነጥብ የሰላም ስምምነት ለመካከለኛው ምስራቅ አዲስ ንጋት ሆኖ ተመዝግቧል። ከመካከለኛው ምስራቅ ፖለቲካ ባህርት አንጻር ብዙ ነገን ከዛሬው ስርዓት ጋር አዳምሮ ማየት አስቸጋሪ ሊሆን ቢችልም ከሶስት ቀናት ጋዛም ከቦምቡ ጅበኝ እስራኤልም ከዝጋ ታርፍ ብለዋል የእስራኤልና የፍልስጤም ጉዳይ የሺ ዘመናት ውጥረት እንጂ ባለፉት መቶ አመታት ከአንደኛው የዓለም ጦርነት ወዲህ የጀመረ አይደለም የሚሉትን የታሪክ አዋቂዎች እንኳን ግምት ውስጥ ማስገባት አለም ቢሳናት ያለፉትን ሁለት አመታት ከጥቂት ቀናት በፖለቲካ አውድ ውስጥ ማስገባት የሁለቱ ወገኖችን የተካረረ የእርስ በርስ ግንኙነት ለመረዳት ፍንጭ ሰጪ ያደርገዋል ያም ሆኖ ግን በትልቅ ተስፋ ውስጥ ስጋት የተጋረጠበት የፕሬዚዳንት ዶናልድ ትራምፕ ባለ ሀያ ነጥብ የሰላም ስምምነት ለመካከለኛው ምስራቅ አዲስ ንጋት ሆኖ ተመዝግቧል። ከመካከለኛው ምስራቅ ፖለቲካ ባህሪያት አንጻር ብዙ ነገን ከዛሬው ስርዓት ጋር አዳምሮ ማየት አስቸጋሪ ሊሆን ቢችለም ለሶስት ቀናት ጋዛም ከቦምብ ውጅበኝ እስራኤልም ከስጋት አረፍ ብለዋል። ፕሬዚዳንት ዶናልድ ትራምፕ እርግጥም ከቀድሞዎቹ የአሜሪካ ፕሬዚዳንቶች ለዛውም ከዴሞክራቶቹ ጆ ባይደንና ቢል ክሊንተን ምስጋና ተችሯቸዋል። እሳቸውም ይህ በጎ ነገር ነው በሚል የቢል ክሊንተንን ሀሳብ ማነቃቸው አይደለም፣ በመካከለኛው ምስራቅ በዓለምና በራሱ አሜሪካ ፖለቲካ ውስጥ እርቅ የሚፈጥር መሰረትን የጣለ መሆኑን የሚያሳይ ነው። ምንም እንኳን ቀሪ ጉዳዮች ካለፈው የከፋ መንገድን ሊከተሉ ይችላሉ የሚል ጥያቄ ቢነሳም ትራምፕ ግን ጋዛን ዳግም መገንባት ይጀመራል በሚል የሻርም ኤልሼኩን ፊርማ መሬት መርገጥ ለማስረዳት ሞክረዋል። አሁን መገንባት እንችላለን ይላሉ ፕሬዚዳንት ዶናልድ ትራምፕ። ዶናልድ ትራምፕ ከቱርክ ግብጽና ካታር መሪዎች ጋር ቢፈራረሙም ቁልፍ ጉዳዮች በምዕራፍ አንድ ብቻ የሚጠናቀቁ አለመሆናቸው ጥያቄዎችን ማስነሳቱ አልቀረም። አሜሪካ በታይዋንና ቤጂንግ ላይ የምትከተለውን የአንድ ቻይናን ፖሊሲ ባጎናባች ስልት፣ ስትራቴጂክ አምቢጊቲ ጊዜን ጠብቆ የሚፈነዳ አሊያም የዋሽንግተንን ጥቅም የሚያስከብር አይነት አቅም ደገነባቸው ያላችሁ ሁሉ እስራኤልን በፍልስጤም ላይ ያን መንገድ እንትከተል ሊያደርግ የሚችል አካሄድም ይኖራል በሚል የአረቡ ዓለም ፖለቲካ ተንታኞች ስጋታቸውን እያስቀመጡ ይገኛል። በሳውዝ ካሊፎርኒያ የዓለም አቀፍ ግንኙነት ምሁሩ ፕሮፌሰር ትሪቨርተን ማሳያ አድርገው የሚያቀርቡት ብዙ ጉዳዮች አሉ። አሁን ላይ ፕሬዚዳንት ዶናልድ ትራምፕ እየሄዱበት ያለው የፖለቲካ ጉዞ ዓለም ተስፋ የቆረጠችበትን የመካከለኛው ምስራቅ ጉዳይ መፍትሄ መስጠት ላይ ያተኮረ ነው በሚል ተስፋውን ከፍ ቢያደርገውም ቆም ብሎ ማሰብን ግን በርካቶች በሀሳብ መልክ እያቀረቡት ይገኛል ይገኛል። ታዲያ የሚፈጠር ነው እንዲህ አይነት ጥያቄ ዛሬ ከግራም ከቀኝም የመጣው የሚለውም ደግሞ በበርካቶች ዘንድ በተለየ ትንታኔ እየታየም ይገኛል። በሐማስና በእስራኤል ኃይሎች መካከል ተኩስ እንዲቆም ላደረጉ የቀጠናው የአረብና ሙስሊም ሀገራት ምስጋና ይገባቸዋል ያሉት ፕሬዚዳንት ዶናልድ ትራምፕ አዲስና መልካም ሁለት በሚል የመካከለኛው ምስራቅን ጉዞአቸውን እንዲሁም ስምምነቶችን ከፍ አድርገው ምስል ለመፍጠር ሞክረዋል። ረዥሙና አሰቃቂው የሌት ቅዠት ብንደክምበትን በመጨረሻም ተቋጨ ሲሉ በእስራኤል ፓርላማ አሊያም በባለ አንድ መ ሀያ መቀመጫው ክነሴት ሀሳብ የሰጡት ሪፐብሊካኑ ትራምፕ ሁሉም ጉዳዮች አልጋ ባልጋ እንደማይሆኑ ግምታቸውን እያስቀመጡም ይገኛል። በእርግጥ እስራኤል ከ አንድ ሺ ዘጠኝ መቶ በላይ ፍልስጤማውያን ስትለቅ ሐማስም ሀያ እስራኤላውያን በሕይወት ያሉትን ሲለቅ ለትራምፕ ትልቁ የአደራዳሪነት ጉልበት ላይሆናቸው አይችለም። ባይደን በስልጣን ላይ እያሉ ይህን አላደረጉም። አያቶላዎቹም ሲነቅ ራሳቸውን ለመከላከል ሮኬት ያስወነጭፋሉ። ኤርዶሃንም መግለጫ ይሰጣሉ። ግብጽ ራፋን ዘግታ ጋዛውያን እንዳይወጡ አደረገች። ኔታንያሁም ያለረፍት ጋዛ ላይ ተኩሱን አስቀጠ አሉ ሐማስም ጋዛውያን ማዳን ቀርቶ በእስራኤል ኃይሎች መሳደድ እንጂ መፍትሄ አለመጣም የሚለውን ግምት ውስጥ ማስገባት፣ ምንም ይሁን ምን ትራምፕ መንገዱን ከፍተዋል። ለፍልስጤማውያን ተብሎላቸዋል። ጥያቄዎች ዛሬም እንዳል ሆኖ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰጡት አስተያየት ደግሞ መሰረታዊ ጥርጣሬን በፍልስጤማውያን በኩል የሚፈጥር ሆኗል። በክነሴቱ ለትራምፕ የነገሯቸው ይህ መሆኑ እጅጉን አስቸጋሪ ሊያደርገው እንደሚችልም የተገመተ ነው። ሰነዱ የትራምፕ አዋጅ ለዘላቂ ሰላምና ብልጽግና የሚል ስሜት ሰጠው ሲሆን እንዲህ አይነቱ ነጥብ ላይ ለመድረስ ሶስት ሺህ ዓመታት መውሰዱን በታምናላችሁ ጥያቄ ውስጥ አጅበው የራሳቸውን ድልም ለማጉላት ሞክረዋል። ፕሬዚዳንት ዶናልድ ትራምፕ በመንግስታቱ ድርጅት ጠቅላላ ጉባኤ ላይ እንዳይሳተፉ በአሜሪካ ተከልክለው የነበሩት የፍልስጤሙ ፕሬዚዳንት ማህሙድ አባስም ከፕሬዚዳንት ዶናልድ ትራምፕ ጋር በአንድ መድረክ ለመገናኘት እድሉን አግኝተዋል። ምንም እንኳን የምዕራፍ አንድ ስምምነት በካይሮ ዋሽንግተን ዶሃና አንካራ ቢፈረምም በጋ ዛ የፍልስጤም አስተዳደር ያለው ሚና ምንድን ነው የሚለው በግልጽ አልተቀመጠም። ይህ ደግሞ እስራኤልና ፍልስጤምን ለበርካታ ዓመታት ሲያጋጭ ሰነበተ ጉዳይ በመሆኑ እዚህ ላይ ትኩረት አለመደረጉ በራሱ አሉታዊ ጫና ሊፈጥር እንደሚችል ጠቋሚ ያደርገዋል። ትራምፕ እስራኤልን ከአረብ ኤምሬቶች፣ ባህሬን፣ ሱዳንና ሞሮኮ ጋር ሲያጎዳጁ በ2020 በመጀመሪያው ዙር ፕሬዝደንትነት ዘመናቸው የተጠቀሙትን ለአዲሷ መካከለኛው ምስራቅ ታሪካዊ ንጋት ያሉትን ዛሬም ደግመውታል። ይህም ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ የማይናጎጥ አን አቋማን ላይ ለማለት ፈልገው ያደረጉት ነው ተብሎላቸዋል። እንደ አንድ ፖለቲከኛና ፕሬዚዳንት ዶናልድ ትራምፕ ብዙ ርቀት ሄደዋል። ከዚህ በኋላ የቀጠናው አገራት ሚናቸው የጎላ ይሆናል በሚል ተስፋ የጣሉ ቢኖሩም እንደ ግብፁ ፕሬዚዳንት አብደልፈታህ አልሲሴ ያሉት የአካባቢው መሪዎች ግን ከራሳቸው የፖለቲካ ጥቅም አንጻር ከእስራኤልም ከአሜሪካም ጋር የመለጠፍ የፖለቲካ ሂደት ሊከተሉ እንደሚችሉ ሳይታለም የተፈታ ያደርገዋል። በእስራኤላውያንና በፍልስጤማውያን ትራምፕ ስማቸው በምስጋና እየተነሳ ባለበት ሰዓት የጀመሩትን ሰላም የማውረድ አካሄድ በቀላሉ ችላ ይሉታል ለማለት አዳጋች ቢሆንም ከአሜሪካ ጥቅም አንጻር አብሮ የማይጓዝ መስሎ ከታያቸው ግን ሊረሱትም ይችላሉ ተብሏል። በእርግጥ ዶናልድ ትራምፕ የማደራደር ጥበብ አርት ኦፍ ደ ዲል መጽሐፍ ደራሲ ነኝ እናም አሳካውት አቋም ላይ ቢሆኑም አሜሪካ ስለሆነች እንጂ እርሶ ስለሆኑ ያደረጉት አይደለም የሚል ትችትም እዛው አሜሪካ ውስጥ እየተነሳባቸው በመሆኑ ጉዳዩን እስከ አሜሪካ ኮንግረስ ሊወስደው ይችላል እየተባለ ይገኛል። በእርግጥ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሄዱበት ርቀት በበጎ በበርካታ ፖለቲከኞች መታየቱ ዘላቂ ሰላም በጋዛና በእስራኤል ሰዎች መካከል ሊፈጥር እንደሚችል ተስፋው ከትላንቱ ዛሬ የበረታ ሆኗል። ጥያቄው አሁንም እንዳለ ቢሆንም የጋዛውን ጉዳይ መፍትሄ ሰጥቸዋለው፣ ቀጣይ ደግሞ ሩሲያ ዩክሬን ነው ዓላማዬ ብለዋል ትራምፕ። ያው ሁለቱ ዙር የሐማስና ና የእስራኤል ጉዳዮች የተጠናቀቁላቸው ይመስል ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ያላቸው ግንኙነት የውዝግብ ሆኖ ነበር በሚሉ ጉዳዮች ላይ ሀሳብ የሰጡት ሪፐብሊካኑ የእስራኤል ጦር በጋዛ የከፈተው ዘመቻ አስከፊ እየሆነ በመምጣቱ መሆኑን አስምረውበታል። ታዲያ ኔታንያሁ ታላቁ እውነተኛ ወዳጅ በሚል ትራምፕም የኔታንያሁን የልጅነት ቅጽልና በአይሁድ ባህል ክብርን ጭምር በመግለጽ የሚታወቀውን ቢቢ እየተጠቀሙ ሲጠሯቸው ፖለቲካዊ ልዩነቱ ቢኖራቸው እንኳን አንድ መስመር ላይ መሆናቸውን የሚያሳይላቸው አድርጎታል። ከትራምፕ ባሻገር ፔታክሰት የጦር ሚኒስትሩ ማለት ነው፣ እንዲሁም የመካከለኛው ምስራቅ ልዩ መልክተኛ ስቲቭ ዊትኮቭ በእስራኤል ክነሴት ሲገኙ ኩሽነርም ከኢቫንካ ትራምፕ ጋር አብረው ነበሩ። ይህ ደግሞ ትልቅ ትርጉም ያለው ሆኗል። የትራምፕን ጉዞ ቤተሰባዊ ጭምር በመካከለኛው ምስራቅ አድርጎታል በሚል ሲቪል ሊተቿቸው የፈለጉም አሉ። ላለፉት ሁለት ዓመታት እንኳን አሜሪካ ለእስራኤል 21 ቢሊዮን ዶላር መስጠቷንም ታሳቢ ያደርጋል ድርድሩ። ያ ማለት ይህን ያደረገች አሜሪካ እስከምን የጋዛውን ጉዳይ መፍትሔ ታመጣለታለች የሚል ጥያቄም እንዲነሳ የሚያደርግ ነው። የፍልስጤም የሀገርነት ጉዳይ፣ የሀማስ ትጥቅ መፍታትና አለመፍታት፣ በፍልስጤም ማስተዳደር እንዴት መንግስት ይመሰረታል፣ እስራኤል እስከ መቼ ከጋዛ ትውጣለች፣ በዋናነት ዶናልድ ትራምፕ የሚፈተኑባቸው ጉዳዮች ሆነዋል። በእርግጥ እሳቸውም ነካ ነካ ፖለቲካ ላይ ዚያ አካባቢ ቆመዋል። ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ የነበራቸው ጉዞ ስኬታማ ሆኖም ተመዝግቦላቸዋል። በእርግጥ እሳቸው ያሉት ነው። የመንግስታቱ ድርጅት የልማት መርሃ ግብር የኤንዲፒ 80 በመቶ ህንፃ በጋዛ ሰርጥ መውደሙን አሳውቀዋል። 55 ሚሊዮን ቶን ፍርስራሽን ማንሳት የሚያሻል በሚል ሀሳቡን አጋርተዋል። የመንግስታቱ ድርጅት የአውሮፓ ህብረትና ዓለም ባንክ ጋዛን ዳግም ለመገንባት 70 ቢሊዮን የአሜሪካ ዶላር ያሻል ማለታቸው ደግሞ ጥያቄውን ሌላ ያደርገዋል። እስከ መቼ ጋዛ ተገንብታታል ታልቃለች የሚል ጥያቄ የሚያስነሳል። አዲሷ መካከለኛው ምስራቅ እየመጣች ነው። ለጠቅላይ ሚኒስትር ቤንያም ኔታንያሁ ይቅርታ አድርጉላቸው እንጂ እስራኤል ባለም አቀፉ ማህበረሰብ ጫና ተፈጥሮባት ነበር። ለእስራኤል እና ለፍልስጤን መልካም ጊዜ እየመጣ ነው። ኢራን ጋር እንደራደራለን። የፕሬዚዳንት ዶናልድ ትራምፕ የመካከለኛው ምስራቅ ጉዟቸው አምስት ቁልፍ ነጥቦች ሆነዋል። ፕሬዚዳንት ዶናልድ ትራምፕ አሁንም መወዛገባቸውን ቀጥለዋል። በእርግጥ የተሰጣቸውን ሀሳብ ምላሽ ከመስጠት አንጻር እንደሆነ ቢነገርም ገነት ልገባ አልችልም ወይም ደግሞ ወደዛ የሚወስደኝ ጉዳይ የለም የሚል ሀሳብ መስጠታቸው ፕሬዚዳንት ዶናልድ ትራምፕ ሪፐብሊካኑ ምን አስበው አሉት የሚለውን መመርመር የማያሻው ጉዳይ ሆኗል። ትራምፕ አሁን እኔ ወደ ገነት የምገባበት አጋጣሚ አይደለም በሚል ወይም ደግሞ እሱን የማደርግ ሰው እንዳልሆንኩ ይሰማኛል የሚል ሀሳብ ሰጥተዋል። ያ ማለት ፕሬዚዳንት ዶናልድ ትራምፕ ጦርነትን መቋጨት ገነት ያስገባል ብለው እንደማያስቡ የሚጠቁም ያደርገዋል። ራሳቸው ትራምፕም ይህን ማድረጌ አሊያም ጦርነቱን ለመቋጨት መሞከሬ እጅጉን አስቸጋሪ ሁኔታዎችን ከመፍታት አንጻር እንጂ ገነት ያስገባኛል ብዬ አላስብም በሚል መግለጫ ሰጥተዋል። በእርግጥ በጋዜጠኛ ጥያቄ ሲነሳላቸው ያሉት ሀሳብ ሆኖ የተመዘገበ ነው። በጋዛው ጦርነት ላይ መፍትሄ ማምጣት ምናልባትም እንደዚህ አይነት ችግሮችን ከመፍታት አንጻር እንጂ ወደ ገነት የመግባትና ያለመግባት ጉዳይ ጉዳይ እንዳልሆነ በግልጽ አስቀምጠዋል። ዶናልድ ትራምፕ ወደ ገነት የሚያስገባኝ አቅሙ የለኝም የሚል ሂሳባዊ ስሌት ያለው ሀሳብ ሰጥተዋል። ይህ ደግሞ በበርካቶች ዘንድ በተለይም በሀማስና በእስራኤል መካከል ያለውን ውጥረት ከመቋጨት አንጻር ስማቸው አብሮ እንዲነሳ በማድረጉ ነው። ኤር ፎርስ ላይ ሆኖ ነው ይህ ጥያቄ የተነሳላቸው። የፎክስ ኒውስ ጋዜጠኛ ነው ይህን ያነሳላቸው። ያምሆኑ ግን ፕሬዚዳንት ዶናልድ ትራምፕ የጋዛውን ጦርነት መቋጨት ለገነት አያበቃኝም የሚል ምላሽ ሰጥተውበታል። የተለያዩ አካባቢዎችና አጋጣሚዎች ያለውን የፖለቲካ ሂደት የተመለከቱበት መነጽር የተለየ ነው ለማለት አዳጋች ቢሆንም ትራምፕ ግን ያው እኖራለሁ አሁን ገነቱ በኤርፎርስ ዋን ውስጥ ሆኜ የማገኘው ነው በሚል እንደዚሁ ሀሳባቸውን አጋርተዋል። ታዲያ ትራምፕ ገነት ገቡም አልገቡም ራሳቸውን በአደራዳሪ ድል ወይም ደግሞ ከፍ አድርገው መቁጠራቸውን ሳይታለም የተፈታ አድርገውታል። ፕሬዚዳንት ዶናልድ ትራምፕ ለዛ ጉዳይ ማለትም ወደ ገነት ለመግባቱ ያን ያህል ብቁ አይደለሁም ብለዋል። ማለት አም ቢንግ ሌትል ኪዩት ብለዋል። ፕሬዚዳንት ዶናልድ ትራምፕ የኛውን አጋጣሚ ደግሞ በሳቅ መልክ የተናገሩት ቢሆንም እሳቸው ግን እንደዚህ አይነቱ ነገሮችን ማድረግ ወደ ገነት አሊያም ወደሚመለከተው ሄቨን ለመግባት እድሉን ላይፈጥር ይችላል ነው። ይህ ማለት ጦርነቱን መፍትሄ መስጠት በጎ ነገር ይዞ ይመጣል ወይስ አይመጣም የሚለውን ለማለት ፈልገው ሳይሆን እኔ በግሌ ብቆ አይደለሁም ለማለት ፈልገው እንደሆነ ተነግሯል። ትራምፕ ጉዳዩን ከሃይማኖት አንጻርና ከተለየ የፖለቲካ መነጽር ይመለከቱታል ተብሎ ቢ አይታሰበም ግን ደግሞ አሁን መንገዶች ሁሉ ወደ ሰላም የሆኑ መሄዳቸውን የሚጠቁም ያደርገዋል። ፕሬዚዳንት ዶናልድ ትራምፕ ራሳቸውን በትልቁ አደራዳሪ አድርገው ያዩ ሲሆን ግን ደግሞ ሁኔታዎች ለሰዎች መልካም በማድረግና ለራሴ መልካም በመፍጠር እንዲሁ ቀጥየበታለሁ የሚል ሀሳብ አጋርተዋል። ታዲያ ፕሬዚዳንት ዶናልድ ትራምፕ ወደ ሄቨን ለመሄድ እርግጠኛ አይደለሁም፣ ግን ሕይወትን በደንብ ሰርቻለሁ፣ ለሌሎቹም መልካም አጋጣሚዎችን ፈጥሬያለሁ በሚል ሀሳብ ሰጥተዋል። ታዲያ ስምንተኛውን ጦርነት ቋጮ በሚል ሀሳብ መስጠታቸውም ፕሬዚዳንት ዶናልድ ትራምፕ ለተነሳላቸው ጥያቄ ታሳቢ ያደረጉት ባይሆንም ግን ደግሞ እሳቸው በእርግጥም በጎን ነገር እንዳደረጉ እንዲቆጠርላቸው አድርገዋል። ፕሬዚዳንት ዶናልድ ትራምፕ በብዙ ጥያቄዎች መካከልም ቢሆን አሁን የመልሶ ግንባታ ሂደቱን በጋዛና በመካከለኛው ምሥራቅ እንጀምራለን ማለታቸውም ጊዜውን አሪፍ አድርጎ አሊያም በበጎ እንዲመለከቱት ያደርጋል ተብሏል። ይህኛው በቀላሉ የሚታይ አይደለም። መልሰን ለመገንባት ጊዜውን አግኝተናል እድሉም አለን በሚል ሀሳብ የሰጡት ፕሬዚዳንት ዶናልድ ትራምፕ እንደዚህ አይነት ጉዳዮችን አወዛጋቢ በመሆነ መንገድ ጥያቄ ቢነሳላቸውም ምላሻቸው እሳቸውም አወዛጋቢ በሆነ መንገድ ሆኗል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በእስራኤል ምክር ቤት ንግግር ሲያደርጉ ወደ ተለያዩ አጋጣሚዎችና ጭንቀቶች የሚወስዱ ሀሳቦችም አልተነሱላቸውም ማለት ከባድ ነው። በግብጽ ሻርም ኤልሼክ ከሀያ በላይ የሚሆኑ የሀገራት መሪዎች መገኘታቸው በዛም ደግሞ ትልቁን መድረክ እንደዚሁ መጋረታቸው ለፕሬዚዳንት ዶናልድ ትራምፕ ትልቁ ድላቸው ሆኖ ተመዝግቦላቸዋል። ግን ፕሬዚዳንት ዶናልድ ትራምፕ መንገዳቸው ሁሉ ለሰላም ብቻ ሳይሆን አንዳንድ ጥያቄዎችንም የመፍታት እየሆነ በመምጣቱ በበርካቶች ዘንድ በመልካምም በአደገኛ ሁኔታ ስማቸው እንዲነሳ ያደርጋል። ፕሬዝዳንት ዶናልድ ትራምፕ አሁን የሄዱበት ርቀት በተለያየ አጋጣሚ ራሳቸውን ሆነው ቆም ብለው የሚያስቡበት እንጂ በተለየ አቅጣጫና አስጨናቂ ጉዳዮችን የሚመለከቱበት አይደለም ለሶስት አመታት የነበሩ አለመግባባቶችን በዚህ መልክ ግልጽ አድርገናል በሚል ሀሳብ የሰጡ ሲሆን የግብፁ ፕሬዚዳንት አብደልፈታ አልሲሲ ደግሞ በሀገሪቱ ትልቁ የተባለውን ኦርደር ኦፍ ደናይል የተሰኘውን ሽልማት ለትራምፕ አበርክተውላቸዋል። በእርግጥ አልሲሲ ከራሳቸው የፖለቲካ ፍላጎት አንጻር የአሜሪካን ቀልብ ለማማለል ካልሆነ በስተቀር አንዳች ጠብ የሚል ጉዳይ ይሰራሉ ተብሎም አይታሰብም። አሁን ሁኔታዎች በዛ አካባቢ መልካም ሊሆኑ ይችላሉ የሚል ተስፋ ቢጣልባቸውም አስቸጋሪ ጊዜ እየመጣ ነው።

ኢታማር ቤንግቨር ማለትም የእስራኤሉ የደህንነት ሚኒስትር አላክሳ መስጅድን ጥሰው መግባታቸው ደግሞ ሌላ ጥያቄን እያስነሳ ይገኛል። ይህንም ተከትሎ ዮርዳኖስ አውግዛለች። አላክሳ መስጅድ ውስጥ በብዛኛው የሚገኙት የእምነቱ ተከታዮች እንጂ የእስራኤል ሰዎች እንዳልሆኑ ወይም ደግሞ አይሁዶች ለጉብኝት እንጂ ለእምነት እንዳልሆነ እየተነገረ ቆይተዋል። ዮርዳኖስም ይህን አጋጣሚ እጅጉን አስፈሪ ነው በሚል ማለትም የእስራኤልን የናሽናል ሴኩሪቲ ሚኒስትር ኢታማር ቤንግቨርን እንዲሁ ል የአለጋ መስጅድ ጉዳይ እጅጉን አስቸጋሪ ሁኔታ ሊፈጥር እንደሚችልም ተነግሯል። በንግብር በተደጋጋሚ ይህን አድርገውታል። ዛሬ ደግሞ ወደዛ መግባታቸው ውጥረቱን ሌላ መልክ ሊያሰጠ የሚችል እንጂ እጅግ አስቸጋሪውን ሁኔታ ለመፍታት ያለመ አይደለም የሚል ጥያቄን ሊያስነሳ ይችላል። በጋዛ አሁንም ሰዎች ህይወታቸውን እያጡ ነው የሚለውም እንደዚሁ አስቸጋሪ ነው። ከዛም ባሻገር ደግሞ ሁሉም አስክሬኖች ለእስራኤል አለመመለሳቸው፣ አራት ብቻ መገኘታቸው ጉዳዩን አስቸጋሪ ሊያደርገው እንደሚችል እየተነገረ ይገኛል።